ዴብ አዴይ ገጠር ስለሄደች አዴይን መመለስ ስለፈለገ እየፈለጋን ነበር። እናም እነ ዳይመንድ ጋ ሄዶ፣ ዳይመንድ አንተ ታውቃለህ አዴይ ክፍለ ሀገር እንደሄደች፣ እናም ቤቷንም ታውቃለህ የክፍለ ሀገሩን፣ ስለዚህ አንተ ውሰደኝ ሲለው፣ እኔ አላውቅም ይለዋል። እንዴት አላውቅም ትላለች፣ ታውቃለህ ሲል፣ ሊዱም አብረው ነበረች ና እናሁን እኔ ብር የለኝም የሚሄድበት እዛ ድረስ ሲለው እሺ ችግር የለውም ስለ ብሩ እኔ እችላችኋለሁ ይለዋል እውነትህን ነው አዎ ሊዱ እናንተ እዚህ ተቀመጡ ሲላቸው አይ እኔም እሄዳለሁ ትላለች ሊዱ ምን ትሰሪያለሽ ገጠር እኮ ነው ገጠር ትሄጃለሽ ሲላት አዎ ይሄዳለሁኝ ስትለው ግን መጀመሪያ ጓደኛዬ ናቸው ልመጣ ፈቃድልኝ ስትለው በፍጹም ሰዓት የለኝም መሄድ ካለብሽ ነይ እንሂጂላት እና እሺ ብለው እዛ ጎልድም አሁን ጊዜ የለንም፣ ትራንስፖርት አናገኝም፣ ያላፍጥኑት ሲል እሺ ብለው ተነስተው ይሄዳሉ። አደይ ገጠር ከቤተሰቦቿ ከእናቷና ከእህቷ ጋር ነው ያለችው። አደይም ገብታ እናቷ ጋር ቆጭ ብላ እህቷ እህል ሽህቴ በሰርግ ጊዜም እንደተዘፈነ ልንገርሽ እያለች ስለ ገጠር ሰርግ ትዘፍንላታለች፣ ትጨፍርላታለች። እናም በመሀል አሹ እየሮጠ መጣ። ከዛም ደነገጡና፣ ማዘር ያደይ እናትም እንዴ አሹ ምኑን ነው ሲሉት፣ ዝም አለ መልስም አልሰጠ። ከዛም አሹ አደይ አንቺ ከዚህ መሄድ አለብሽ ይላታል። ማለት አባትሽ እዚህ እንደመጣሽ ሰምቷል። ትናን ስፖርት ስላጣ ነው እንጂ ሊመጣ ነው እየመጣ ነው። ከቻለ ዛሬ ማታ አለበለዚያ ግን ነገ ጧት ይገባል ይላታል። ምን? እንዴት አወቀ? አንተ ለሰው ተናግረሃል እንዴ? ስትለው እህቱ በፍጹም ብርሃን እኔ ለማንም አልተናገርኩም ይላታል። ቆይሺ፣ እንዴት ታዲያ እህቴ ዚህ መምጣቷን ሊያውቅ ይችላል? ከሶስታችን ውጭ እኮ ማንም አያውቅም? ስትል ብርሃን ትነግረዋለች። አላውቅም እዩልሽ አለንኝና ጫኔ አደይ እዚህ እንዳለች ያቃሉ ታውቂያለሽ? ሲላት ቆይ የታዩኝ የእነሱ መንደር እኮ የእኛ የድሮ መንደራችን ነው አደል? ስትል አደይ ትነግራቸዋለች። አዎ ግን ቢሆንም እነሱ እዚህ ብርቄ ጋ ጠላ ለመጠጣት ስለሚመላለሱ ምናልባት ስትወጪ አይተውሽ ይሆናል ይላታል። በጣም ደነገጡና እናትም እነዚህ ሰዎች መቼ ነው የሚለቁኝ? ቆይ እኛ ራስ ላይ መቼ ነው የሚወርደው ይሄ ሰውዬስ? እንዲሁም ምን ተሻለን እንደው ሲሉ ግራ ይገባችኋል ይሁል እኔም ከጫኔ ጋር ቁጭ ብዬ እነሱ ጋራ ልንጠጣ ቁጭ ባልንበት ሰዓት የጫኔ ስልክ ሲጠራ የሱ ስልክ ነበር፣ እሱ ነበር የደወለው። እናም የእነሱን ስልክ ሸሽጌ ሳያውኝ ይዤው ወጣሁኝ። ና ጫኔን መስዬ ሳናግረው አደይን እንዲጠብቋት እንዲይዙ ይዘው ከነሱ ቤት እንዲያቆዩት ይነግራቸዋል። እኔም ጫኔን መስዬ አወራሁትኝ። እናም አባታችሁን አውርቼ እንደ ጫኔ ሁኘን ያወራሁት፣ እናም ከከተማ ወደ ገጠር የሚዘልቅ መኪና አጥቼ ነው። እናም ዛሬ ማታ ወይም ከነገ አያልፍም እመጣለሁ ብሏል። እና አደይ እዚህ እንደሆነች ያውቃል? ስትል ብርሃን ስጠይቀው፣ አዎ ያውቃል እናም እንዲያፍኗት አደይን እንደተመካከሩም ነገረኝ ሲል ይነግራቸዋል። እናታቸውም እንዲሁ ይህን ሰውዬን ምን ባደርገው ይሻለኛል ሲሉ ማዘር፣ እና ታዲያ ምን ይሻለኛል ስትል አደይ እንዲሁ፣ አሁን ብርሃንም አሁን መኪና አታገኝም ስለዚህ አይቆይ እስኪ ስትል የሆነ ቦታ መሸሸግ አለብሽ። ብርሃን የሆነ ቦታ ውሰጃት በአገልግል ምግብ ቋጥሪና ተውሎ ዘሻ ተሸሸጌት በኋላ አሹም አብሯችሁ ስለሚሄድ ትላችኋለች እማዬ አንቺን ብቻችን ብቻሽን ጥለንሽ አንሄድም ስትል አደይ እናትሽ ምን እንዳልሆኑ ምንም አይሆኑም ሲል ይነግራታል። እኔ ምንም አልሆንም እና ደግሞ ይህን ያህል ደግሞ ስጋት ከገባሽ እናንተን አድርሽ ለማየን መለሳለሁ፣ ይላል አሹ። ምንም ችግር የለውም፣ እኔ ችግር የለብኝም። ተሎ በሉ በሉ፣ አንቺም ተሎ ውሃና ምግብ አዘጋጅና፣ በሉ ሂዱ፣ ለእኔ እንዳትጨነቁ፣ ይላሉ ማዘር። አሹም እንዲሁ ምን ይሻለኛል፣ ምን ላድርግሽ፣ እህት ዓለም፣ እኔ እንዲሁም ማየጋ ወስጅም፣ እንዳልደብቅሽ ቤቱ ቅርብ ነው፣ ይታያል እና እንዲሁ ምን ሲል የአደይ እናትም እንዲሁ ልጄ፣ እንዲሁ አንተኮ፣ እንዲሁ ምን ይሻለህ ለእኛ ስትል ተሰቃየህ፣ ስትለው፣ ችግር የለውም ቶሎ ቤተነሽ እንጂ እህቴ፣ እንሂድ ቶሎ በይሽ። ለማንኛውም አሁን ከአባትሽ እጅ እንዳትገቢ ቶሎ ራሳችሁን ጠብቁ፣ ሸሽጉ በይሽ እዛ ጋር ምነጥላልልሽ፣ ራስሽን ሸፍኝ ይሏትና ተነስተው ይወጣሉ። የነ ፍቅር እናት መታ ቤዛ በአደይ ቦታ ተተክታ ስራ እየሰራች ነበር እና ቤዛ ስትል አቤት አለች ቤዛም እኔ ምልሽ አደይን ታቂያታለሽ ኧረ እኔ አላቃትም አደይ አላቃትም ታዲያ አደይ አደይ ስትሰማሽ ነው አልቻት አይ እነ ፍቅር አደይ አደይ ሲሉ ነው እንጂ እኔ አላቅም እንዴት አይነት ጥሩ ልጅ መሰለችሽ፣ አደይ በጣም እንዲሁ። የኔ ልጅ ምን እንደው እንደ አደይ በሆነችልኝ ብዬ አስባለሁ። እና አደይ በጣም ጥሩ ልጅ ናት። አይ አደይ ቤዛም ተናደደች እና ከቡናው ብድግ ብላስት እንዴ፣ ምንድን ነው ወዴ፣ ልጅ ነው ቡናው ናፊው፣ እንጂ ስትላት አይ ለምን ይሁልሽ ቡናውን አፍይው ጨርሽው፣ ስትላት አይ ቡና አልተመቸወትም መሰል ስትል፣ ታዲያ ባይመችስ ጨርሽው እንጂ ወዴት ነው ጥለሽው የምትሄጂው ስትል ትናገራታለች። አይ ከዛ ልጇም እማዬ ቤዛ እኮ ጥሩ ልጅ ናት። የእነ ፍቅር እናትም ስሚ ሰራተኛ ሰራተኛ ምሰይ፣ ይህን ፀጉርሽንም ሻሽ ሸባ አድርጊበት፣ የምትቀባቢውንም ነገር ቀንሽ፣ ጥፍርሽንም ቁረጪ እኔ ትናንትና ማታ የበላሁት እንጀራ ሎሽ ሎሽን የሚለው ስለዚህ ሰራተኛ ሰራተኛ መሰይ፣ ልብስም ሰውነትሽን ሸፈን የሚያደርግ ነገር ልበሽ። ምንድን ነው ምን አይነት ሰራተኛ ምን አይነት ሰነፍ ሰራተኛ ነው ያመጣችሁት? ስትል ትናገራትና ብድግ ብላ ትሄዳለች። አሹ አየህ፣ ምን እያደረጋችሁ እንዳለ አንተን ለዚህ ሁሉ ያበቃኸኝ፣ አየህና ትግል እንዴት እንዳደረገችኝ፣ እንዴት እንዳበሻቀጠችኝ ስትለው፣ ቤዛ ተረጋጊ፣ አሁን አንቺ ተረጋጊ። በጣም ነው የማዝነው እኔ እንደዚህ ይሆናል ብዬ አላሰብኩም ነበር፣ አለና አንገቱን ድፍት ሲያደረግ ፍቅር መጣች። ቆይ አንቺ እማየን ምን ብለሻን? አርፈሽ ስራሽ እና ሰሪም ስትል ለቤዛ ትላታለች። ከዛም ቤዛም ደግሞ ዝም በይ አንቺ፣ ምን ላርግሽ? ምን ፈለግሽ? በአንቺ የተነሳ ምን ተቃጠልኩ። በዚህ ጀመና ናሲሽን እንዳለልሽ ትላታለች። ፍቅርም ምን ላርግሽ? ይኸውልሽ ከወንድሜ ላይ አይንሽን እስካልነቀርሽ ድረስ መቼም አልፋታሽም፣ ገባህ ገባሽ ስትላት ባርኮትም፣ ምንድ የምትይው አንቺ? ስሚ ፍቅር፣ እኔ ታላቅ ወንድምሽ ነኝ። ምን ማድረግ እንዳለብኝ እንደሌለብኝ አውቃለሁ።